አሰላሙ አለይኩም ወረሐመቱላሂ ወበረካቱ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው ዛሬ ጥቅምት 3 2018 የዕለተ እሁድ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ በዛሬው ዕለት እንግዲህ በጥቁር ገበያ ቅናሽ አሳይተዋል እንግዲህ ከሰሞኑ የጥቁር ገበያ በከፍተኛ ሁኔታ የጨመረ ቢሆንም አዳሩን በመጠኑ ቅናሽ ያሳዩ ሀገራቶች አሉ። እነዚህ ሀገራቶች እነማን ናቸው? የሚሉትን የ17 ሀገራትን ሙሉ መረጃ ይዘንላችሁ ቀርበናል። ዛሬ እንግዲህ የባንክ የምንዛሬ መረጃን ወደ እናንተ ይዤላችሁ መቅረብ አልቻልኩም። ምክንያቱም በዛሬ ዕለት እሁድ ስለሆነ ባንክ ቤቶች ዝግ ስለሆኑ በዛሬው ዕለት እንግዲህ የባንክ የምንዛሪ መረጃ የለም። በነገው ቪዲዮ የምናደርሳችሁ ይሆናል። ቪዲዮውን ላይክ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በዛሬው ፕሮግራማችንም የባህሬን ዲናርን፣ የሳዑዲ ሪያልን፣ የዱባይ ዲርሃምን፣ የአሜሪካ ዶላርን፣ የካናዳ ዶላርን፣ ዩሮን፣ ፓውንድ ስተርሊን፣ የባህሬን ዲናር እንዲሁም የአውስትራሊያ ዶላር፣ የኦማን ሪያልን፣ የእስራኤል ሽቅል፣ የስዊስ ፍራንክንና የጆርዳን ዲናርን በዛሬው ዕለት የጨመሩ ሀገራቶች እንኳን የለውም። የቀነሱት ሀገራቶች እነማን ናቸው የሚሉትን በዝርዝር ወደ እናንተ የምናደርስ ሲሆን በዛሬው ዕለትም እንግዲህ አንድ አሜሪካ ዶላርን ስንመለከት ከሰሞኑ ከነበረበት የአራት ብር አካባቢ ቅናሽ በማድረግ 177 ብር ከ25 ሳንቲም ሲመነዘር 100 የአሜሪካ ዶላር 17725 የኢትዮጵያ ብር ሲመነዘር እይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 205 ብር 40 ሳንቲም ሲመነዘር 100 ዩሮ 20540 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። ከዛ በፊት ክብራን የቻናል ቤተሰቦች እጅግ በርካታ የሚሆኑ ከቤሩት የሚገኙ ተመልካቾች እንግዲህ የቤሩትን መረጃ አቅርብልን እያሉኝ ነበረ። ነገር ግን ቤሩት ማለት ነው ዌብሳይቱ ስለማያስነብብ እዚህ አካባቢ ያላችሁ እስኪ በስንት ነው የሚመነዘረው የሚለውን በኮመንት አስነብቡልኝ ለማለት ያክል ወዳለሁ። በዛሬው ዕለት የካናዳ ዶላርን ስንመለከት 124 ብር ከ60 ሳንቲም ሲመነዘር 100 የካናዳ ዶላር 12460 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 233 ብር ከ80 ሳንቲም ሲመነዘር አንድ መቶ ፓውንድ ስተርሊ 23380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 471 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 47170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ ዌብሳይቱ ከሚያስነብበው መረጃዎች መካከል የኳታር ሪያል ነው። በዛሬው እለት እንግዲህ አንድ ኳታር ሪያል 44 ብር ከ93 ሳንቲም ሲመነዘር 100 ኳታር ሪያል 4493 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ በትናንትናው ምሽት ላይ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። በዛሬው እለትስ በስንት ሲመነዘሩ ውሏል የሚለውን በኮመንት አስነብቡን። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 581 ብር ከ82 ሳንቲም ሲመነዘር 100 የኩዌት ዲናር 58182 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 46 ብር ከ80 ሳንቲም ሲመነዘር 100 የሳውዲ ሪያል 4680 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬ ዕለትም አንድ የዱባይ ድርሃም 48 ብር ከ35 ሳንቲም ሲመነዘር 100 የዱባይ ድርሃም 4835 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬ ዕለትም አንድ የኦማሪያል 462 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 46270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናርን ስንመለከት 250 ብር ከ55 ሳንቲም ሲመነዘር 100 የጆርዳን ዲናር 25000 ከ55 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 114 ብር ከ18 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11418 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ይዋን ነው። በዛሬ ሁለት አንድ የቻይና ዩዋንን ስንመለከት 24 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ሁለት አንድ የስዊስ ፍራንክ 221 ብር ከ70 ሳንቲም ሲመነዘር 100 የስዊስ ፍራንክ 22170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለትም አንድ እስራኤል ሽክልን ስንመለከት 53 ብር ከ10 ሳንቲም ሲመነዘር 100 እስራኤል ሽክል 5310 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬ ሁለት አንድ የኢጂፕሽያን ፓውንድ 3 ብር ከ99 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 399 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢንዶ ሩፒ ነው። በዛሬ ሁለት አንድ የኢንዶ ሩፒን ስንመለከት 1 ብር ከ70 ሳንቲም ሲመነዘር አንድ መቶ ሰባ የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል እንግዲህ ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት ያገኘነውን መረጃ ወደ እናንተ አድርሰናል ማለት ነው። እንግዲህ ከሰሞኑ የጥቁር ገበያ ሐዋላ እጅግ በሚገርም ሁኔታ በከፍተኛ ሁኔታ በሚባል መልኩ ጨምሮ ወደ ሁለት መቶ ብር እንግዲህ ይጠጋል እየተባለ ብዙዎች እየተነጋገሩበት ያለ ጉዳይ ቢሆንም በዛሬው ዕለት እንግዲህ ባልተጠበቀ መልኩ ቅናሽ አሳይቷል። ይህ ቅናሽ በተለይ ለሀገራችን እጅግ በጣም መልካም ነው። በተለይ በአሁን ሰዓት የኑሮ ውድነቱ እጅግ በከፍተኛ ሁኔታ ጣሪያ በነካበት ሰዓት የጥቁር ገበያ ሐዋላ መውረድ በምንዛሬ ዋጋ ተመላይ ትልቅ የሆነ አስተዋጽኦን ያበረክታል ማለት ነው። በተለይ ከሰሞኑ መንግስት የተለያዩ አዳዲስ የውጭ ምንዛሬ ስትራቴጂዎችን በመንደፍና የጥቁር ገበያ ሐዋላን ለማዳከም ከፍተኛ የሆነ ርብርብ እያገኝ እያደረገ ይገኛል። በተለይ በውጭ ሀገራት ያላችሁ ገንዘብን በሐዋላ የምትልቁ ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ መሆኑን ከዚህ በፊት እንግዲህ ከሶስት ከራ ቀን በፊት መረጃውን አድርሻለሁኝ ያላያችሁ ካላችሁ መለስ ብላችሁ ብታዩት መልካም ነው ምክንያቱም የተለያዩ የምንዛሬ አገልግሎትን የሚሰጡ በጥቁር ገበያ እንግዲህ አካውንት እስከ መታገድ ደረጃም እየደረሰ ያለበት ሁኔታ ስለሆነ ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል እወዳለሁኝ ቪዲዮውን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። እስከ ፍጻሜው ድረስ እንግዲህ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላም አሌይኩም ራህመቱላሂ ወበረካቱ እንላለን እንግዲህ።